ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁም ይብዛላችሁ። እንደተለመደው ይህንን ቪዲዮ ለብዙዎች እንዲደርስ በጌታ ፍቅር ላይክ፣ ሼር እንድታደርጉት አሳስባለሁ። በቀጥታ ወደ ዛሬው ምራግብር እናልፋለን። ሳቱ ከክርስቶስ የሳቱ የሰው ክርስቶስ የሚቀበሉ ያሳታቸው ነገርን ምንድን ነው ብትለኝ፣ እኔ ኑሮ ችግር አጅሬ ሲመጣ ደግሞ ችግር ለመፍታት ነው የሚመጣው ባይዘወይ እሳት ከሰማይ እያወረደ አውሬው ሲመጣ ታምራት እያረገ እሳት ከሰማይ እያወረደ የሚያበላ የሚያጠጣ ታምር የሚያረገው የመጣ ቀን ምን እንደምንሆን አላውቅም። ብሬን ምን ላርገው ብሬት ከትላገኝ እንትን እንዴት ይሁን፣ ጤና እንዴት ነው? ኪስ እንዴት ነው? እንትኔን የሚሞላ ኪሴን የሚሞላ ቤቴን የሚሞላ ድልበድል ድል በድል የሚያረግ የሚያሻግረው ምናም የሚያረገው የመሰለኝ ሁሉ የእኔ ማንነት አለች። እሷን ፊድ ለማድረግ እኔን ፊድ ለማረግ፣ እኔ ስላለች ከነ ማንነቷ እሷን ፊድ ለማድረግ እውነተኛውን የተቀበሉስ የእግዚአብሔርን ክርስቶስ እኛ

ሲበሉም ያመልኩታል፣ ሳይበሉም ያመልኩታል። ኪሳቸው ሲሞላ ያመልኩታል፣ ሳይሞላ ያመልኩታል። ሲታሰሩ ያመልኩታል፣ በነፃነት ያመልኩታል። ኑሮ ሲሞላ ያመልኩታል፣ ኑሮ ሳይሞላ ያመልኩታል። እንደ ጨካኞቹ ሶስቱ ወጣቶች ናቸው። የምናመልከው አምላካችን ከዚህ ከሚነደው ከእሳት እቶን ያድነን ዘንድ ይችላል፣ ባያረገውም ባያድነንም እንኳን አንተ ላቆምከው ምስል አንሰግድም የሚሉ ለራሳቸው ሳይሆን ሞቶ ለተነሳው የሚኖሩ ለሞተው ለተነሳው ለኢየሱስ የሚኖሩ ናቸው። ያኛው ጀግና ነኝ እንድትል ያደርግሃል። ይሄኛው ጀግና ነው እንድትል ያረ ዳግም ተወልደናል የምንል ክርስቲያኖች እኮ ናቸው። አበጥባጭ አንዱ አለ። የኔ ዘርስ የኔ ቋንቋ ከእንትና ቋንቋ በላይ ነው። የኔ አገር ከእንትና አገር በላይ ነው። እኛ ነን ዋና የተሰቀለውን የተቀበሉስ የተሰቀለውን እኔ ነኝ ዋና ሳይሆን አለ ዋና ከማንም ጋር እንድኖር የሚያደርገኝ። ብዙ ሰው ሲጃራ አቆሟል ራሱን አላቆመም። እና ሲታበይ ምንም አይመስለውም፣ ስላላጨሰ ቀልዳለ አልኮል አቆሟል፣ ሰውየው አልቆመም። ተውያለ። ትቢተኛው አለ፣ ትቢተኛው አለ፣ ውሸታም አለ፣ ሰውየው አለ። ግን አንዳንድ ነገር ስላላደረገ እኛም የቸርች አባል አድርገናል። ሰውየው እኮ አለ። ክርስትና ነገር ከማቆም አይጀምርም። ክርስትና ራስን ከማቆም ነው የሚጀምረው። ራስን ሁለት መስቀል ተሸካሚነት ጌታ ዘመንን ይባርክ። እንግዲህ ዶክተር በጣም እግዚአብሔር ዘመንን ይባርክ። ምንም ማለት አልፈልግም። በዚህ በሁለተኛ ጢሞቴዎስ ሐዋርያ ቅዱስ ጳውሎስ ለጢሞቴዎስ እንዲህ ብሎ ይነግረዋል። ምዕራፍ 3 ቁጥር 12 በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ነገር ግን ክፎች ሰዎች፣ አታላዮች እያሳቱ እያሳቱ በክፋትም እየባሱ ይሄዳሉ። አንተ ግን በተማርክበት በተረዳህበት ነገር ጸንተ ኑ። ከማን እንደ ተማርከው ታውቃለህ? ሕፃንነት ጀምረ ክርስቶስ ኢየሱስን በማመን ሎክ በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጻሕፍትን አውቅሃል። እግዚአብሔርን እየመሰሉ ለሚኖሩ ሁሉ ይሰደዳል። እግዚአብሔርን የሚያስቀድሙ የቃሉን እውነት የሚያስተጋቡ ለእግዚአብሔር እውነት ሳይሸቃቅጡ ሳይጨማምሩ ሲኖሩ ሊኖሩ የሚወዱ ቢኖሩ በአጠቃላይ መከራቸው ብዙ ነው፣ ስቃያቸው ብዙ ነው። በምድር ሳላችሁ መከራ አለባችሁ፣ እኔ መከራን አሸንፍ ያለው ነው ያለው ጌታችን ኢየሱስ ክርስቶስ። እጅግ በጣም እኔ በጣም በውስጥ የተባረከበታል። እስኪ ደግሞ ወደ እነዚህ ተኩላዎች እንመለስ። ደግሞ የማይቀርበት የቪዛ ቀን ፕሮግራም ይህንን ቪዛ የትኛው ቦታ ላይ እንዳይቆ ኤምባሲ ውስጥ ያለ ጉዳይ ፋይል በጠቅላላ የሚከፍት ሀገር አላስወጣም ቪዛ አይመታላችሁም። ያለ መንፈስ ሁሉ ዛሬ ይሰበራል። ፓስፖርታቸው ላይ ቪዛውን ዛሬ ይሰጣል በኢየሱስ ክርስቶስ ስም። ይኸው ዛሬ ተመጣላችሁ፣ ተሻገሩ። እግዚአብሔር ወዳየላችሁ ውጡ፣ ፈታው። በኢየሱስ ሻሎም። ኢሚግሬሽን ና ኢምባሲ በር የሚገጥማችሁ ፈተና ሁሉ ዛሬ ይነቀላል። በፊታችን ሮም ያዚ ሀያ ሁለት ፓስፖርት ላይ የምንጸልይበት ቀን ስለሆነ እዚህ ፕሮግራም የምትገኙ ሰዎች ሀሳባችሁን ኮመንት ላይ ጻፉልኝ። እንግዲህ እንዳያችሁት ነው ደግሞ በተቃራኒው እንደዚሁ ምድራዊ ነገራቸውን የሚሰብኩ የወንጌል እውነት ወይም የወንጌል እውነት ቃል ቅዱስ ጳውሎስ ከዚህ እውነት ነው ወይም ከዚህ ወንጌል በሌላ ወንጌል ወይም ልዩ ወንጌል ብሎ ይጠራዋል። ወደዛ የሚወስዳችሁ እሱ የተረገመ ይሁን፣ የሰማይ መልአክም ቢሆን ይህ ወንጌል እውነት ከክርስቶስ ኢየሱስ ማንነት ከአለቱ ያ ማለት ክርስቶስ ነበር። ያንን አለት ትታችሁ ወደ አሸዋማ መሬት እንድትሄዱ የሚያረጋጩ ናቸው። የዚህ ዓለምን ገንዘብ ማሳደድ ለዘላለም ሕይወት አይጠቅም። እግዚአብሔር መምሰል ግን ለአሁንም ለሚመጣው ዓለም ይጠቅማል ብሎ ጳውሎስ እንግዲህ ተመልሶ በጢሞቴዎስ መልእክቱ ለጢሞቴዎስ ይጽፍለታል ማለት ነው። አሁንም እንግዲህ ወንጌል ያስፈልጋል ሌት ለፕሮቴስታንት አማኞች ወይም ለወንጌላዊን አማኞች አሁንም ወንጌል እንደገና ያስፈልጋቸው። ብዙዎች ለስጋ ምኞታቸው ነው ክርስቶስን የተከተሉት። ልክ እነዚያ አምስት ሺህ ሰዎች ከበሉ ከጠጡ በኋላ ክርስቶስን መከተል ጀመሩ። ጌታ ግን ሊለያቸው ፈልገው እንደዚህ አለ። አስራ ሁለቱም ልትሄዱ ትወዳላችሁን? አላቸው ጴጥሮስም ከፍ ብሎ እንደዚህ አለ፣ ከአንተ ወደ ማን እንሄዳለን? አንተ የዘላለም የሕይወት ቃል አለህ። እናንተ ስለበላችሁ ስለተጠጣችሁ እንጂ ስለታምራቴ ወይም ስለእኔ አልተከተላችሁኝ።

እንደገና ማለት ነው። የምድሩ ስራ ጨርሼ ብነጠቅም መጨረሻ መላኪ ነው የሚሆነው ብዬ ነው መጨረሻ ወደ መላእክ ነው የምትቀየረው? ይሰማ ላይ መጀመሪያ መንግስት ሰማያት መች ገባና ነው? እንዴትስ ነው የምትገቡ? እንዳንተ አይነት ወንበዴ ተኩላ ትውልድን ወደ ሲኦል የሚያራምድ ወደ ሲኦል የሚከተ በዚያ ዓለም ምኞት እንዲሰክር ከማድረግ ውጪ ምንድነው የምትጠቅመው? አንተ ራሱ ገና ጌታ ኢየሱስን ማግኘት አለበት። እንደ ግል አደኛ አድርገህ መቀበል አለበት። ግራ ማቁላላቱ ይቻላል። ሰዎች በሚሰሩት ድራማ ወገኖቼ፣ ባቀጠው እውነተኛው የመንፈስ ቅዱስ የጸጋ መፍሰስ ወደ ቤተ ክርስቲያን ይምጣ። ለማንኛውም ኑፋቄ ግማሽ እምነት ነው ጥርጣሬ ማለት ነውና እንዲህ አይነቱን ነገር ወደ ጉባኤ ያሾልካል እና በሐሰተኛ መምህራን እና በሐሰተኛ ትንቢት ምክንያት በጌታ ላይ ያላቸውን እምነትና ተስፋ እያጡ ግራ የሚጋቡ ራሱ እግዚአብሔርን ራሱ ጌታ ኢየሱስን ባሳቷቸውና በስህተት ባዩዋቸው አገልጋዮች መልክ የሚያዩና በጌታ ያላቸው ነገር የደበዘዘባቸው የተበላሸባቸው ብዙ እንደሆኑ ይታወቃል። ይሄ እንግዲህ በሁለተኛ ደረጃ የእነዚህ ሰዎች ጥፋት ምን እንደሆነ የሚያሳይ ነው። ከዛ ባሻገር ስለሚዳሩ እነዚህ ሴሰኞች ስለሆኑ በመዳራታቸው ብዛት ብዙ ሰዎችን ያስከትላሉ ነው እና ሌላው ያው ትምህርት ከተንጋደደ ሰው በጌታ ላይ መሆን ካልቻለ ከምን ያመልጣል? ጤናማ ሕይወት ህይወት የሆነውን ከመረዳት ለሱ ከመሰጠት ነው የሚጀምረው። ሰው ለጌታ ያለው ነገር ከተበላሸበት ጌታን በትክክለኛ መልኩ ማወቅ ካልቻለና ማመን ካልቻለ ግራ ከመጋባትም ከመዳራትም ከሌላው ምርኩሰትና ዓመፃም አያመልጥ። ከኃጢአት የሚያድን የእግዚአብሔር ጸጋ በክርስቶስ በኩል የተገለጠውና እነዚህ ትምህርታቸውና አካሄዳቸው ምክንያት ሆኖ ብዙዎችን በዚህ የሚያስከትሉ መሆናቸውን አስተናግድ። ከዛ ባሻገር በአራተኛ ደረጃ በእነርሱ ጠንቅ የእውነት መንገድ ይሰደባል እና አሰዳቢዎች ናቸው ማለት ነው። አሰዳቢዎች ናቸው። ማን ነው የሚያሰድቡት? የእውነትን መንገድ። ሰዎች እነሱን አይተው በጣም ጥርት ያለውን የደህንነት እውነት እንዲነቅፉ፣ በክርስትና ላይ አፋቸውን እንዲያላቅቁ፣ ክርስቶስን ሰዎች እንዳያከብሩት ምክንያት ይሆናል። በመሰረቱ የስተት አሰራር በበዛ ቁጥር ያው እንደሚታወቀው ጌታን መዘበቻ ወደ ማድረግ ያድጋል። እንዳደመጣችሁት ነው የሁለተኛ ጴጥሮስ ምዕራፍ ሁለት ሙሉ መልእክቱ ላይ ያለው ሀሳብ ነው። የእውነት መንገድ በእነሱ ምክንያት እንደሚሰደብ፣ ኦኬ የእውነት መንገድ ወደ ክርስቶስ ሰዎች እንዳይመጡ ወደ ወንጌል እውነት እንዳይመጡ የሚያረጉ ናቸው። እነዚህ ነቢያት ብላችሁ የምትጠሯቸው ሰው በፍሬያቸው ታውቋቸዋላችሁ። አ የሚለው ፍሬያቸው የክርስቶስ ኢየሱስን መልክ የማይመስል እውነት ነው። ነቢያት በዚህ ዘመን አሉ ብዬ አላምንም። ሐዋርያት አድርገዋል። አዎ አድርገዋል። ነቢያትን፣ ሰባኪዎችን፣ መምህራንን እንዲሁም ደግሞ እረኞችና አስተማሪዎችን አድርጓል። ምንድነው ምንድ ነው ማለት ነው እንዲህ አይነት ሰዎች አቤት ፕራይድ ፕራይድ ዋናው መምህሩ እነ ጴጥሮስ እስኪ ሸማቀቁ ድረስ ፎጣ አስሮ እግር ሊያጥብ ከተነሳ ሳህንና ውሃ ካቀረበ ከመምሩ የሚበልጥ ደግሞ መዝሙር አለን። የምን እንጀማን የምን ጉራ ነው? ሁላችንም ምንድን ነው፣ እንዴት እንዳደግን አይታወቅም እንዴ። ሰፈር ምንድነው ነው ቸርቻ ከዚህ መጣቆ ስን ቀይር መንቀባረር ያመጣው እግር ከፍቶ መሄድ የሚጀምር ተውት። ሌለ ይቀር እንዴ ሰባዎቹ 80ዎቹ ውስጥ ነው እኮ የነበር ነው። ኑሮ እንዴት እንደሆነ እናቃለን። እንዴት እንደተኖረ አይታወቅም። ሁሉም ምንድነው ቸርሲ ምን ይውግ የረተው ተው እንደሳል ከዛ ነው ያነሳን፣ ከዛ ነው ያመጣን አይደል ሰባም ሰማንያም ዘጠናም የኖረ በሙሉ አንድ አይነት ኑሮ ነው የኖረ። ብር ያለውም የሌለው ምንድን ምንድነው የታወቀን እኛ አገር ብርም ቢኖር ምግቡ ያው ነው። እውነት ውሸት፣ እውነት ውሸት፣ ያው ጤፍ ነው የሚመጣው። ያው ጤፍ ነው፣ ጤፍ ነው፣ ጤፍ ነው፣ ጤፍ ነው፣ ጤፍ ነው ከዛ የዓለም ካርታ የምስል ቂጣ አለ ቋቋ ነው። ከዛ ከመጣ በኋላ ምና ምና ህዝብ ላይ መንጠር አያስፈልግም። እውነት እውነት እላቸዋለሁ፣ በሱ ፊት ነው ማውራው። ብዙዎቹ ማገልገል እየፈለጉ ነብይ መሆን ወይ ምና መጸለይ እየፈለጉ የሸሹ ሰዎች ሁሉ ጽዩፍ ቀብራሮች፣ ተጣጥበው ተኳኩሎ መዞር የሚወዱ ወንድም እህቶቻችን ስለሆነ አሁን እኮ በኢትዮጵያ ሰው ጆክ ሲያምረው ሰው ጆክ ሲያምረው ኮሜዲየንስ እኮ አይደለም ትዝ የሚሉት፣ ለመክፈት ለመዝናናት፣ ሰው ጆክ ሲያምረው እኮ የእኛን ቪዲዮዎች ነው የሚያዩ፣ ከት ብሎ እየሳቀ በኢየሱስ ስም፣ በልሳን በጸሎት እኛ ምንም አይመስለኝ። እኛም አብረን እንስቃለን፣ እየተቀባበለን ቪዲዮውን አይታካ እግዚአብሔር ስሙ መቀለጃ። የሚያየው አይፈራው፣ ሚሰማን አይፈራው። አላከበድነው፣ አላሳየነው፣ አልገለጥነው፣ አላመጣነው። የአብዛኛዎቻችን አገልጋዮች ዓላማ ኢቨን ሰውን ማዝናናት ነው። ምን ብናገር አዝናናዋለሁ ነው የብዙ ምዕመናን። እኔ ሁልጊዜ እንደማደንቃችሁ እዚህ መምጣታችሁ በጣም ያስደንቀኛል። የብዙ ምዕመናን የቤተ ክርስቲያንና የስብከትና የአገልግሎት ምርጫም የት ቤድ ያልተካበደ መዝናናት እዝናናለሁ ነው። ቤተ ክርስቲያን ቲያትር ቤት፣ እኛም ኮሜዲያን ሆንን። ዳት ፋየር እንግዲህ መልእክቱን በአጭሩ ተረድታችሁ ተርብ አስባለሁ። በተለይ በዚህ ዘመን ላላቸው ቤተክርስቲያን በጽኑ ውድቀት ውስጥ ነው ያለችው። ስፔሻሊ በፕሮቴስታንት በአንጌላ አማኞች ዘንድ ታድሶ ያስፈልጋቸዋል። ታድሶ ስል ሬኔሳንስ ወይም ደግሞ ለውጥ ያስፈልጋቸዋል። እግዚአብሔርን ሊያከብረው ይገባል። ኑሯችን፣ ልምምዳችን እየዘለልክ እየጨፈርክ እግዚአብሔር መንፈስ ነው። ስለዚህ ምን ችግር አለው? ዳዊትም ዘለዋል እያልክ የምጠቅሰው ቃል የለም ብራዘር እግዚአብሔርን የሚያሰድብ ለሌላው መሰናክል የሚሆን ለዘላለም አልብላ ብለን ያል ሐዋርያው ሮሜ መልእክቱ ላይ ምዕራፍ 13 ምዕራፍ 14 ማየት መልካም ነው። ለዘላለም ስጋ ልብላ ወንድሜን የሚያሰናክለው ከሆነ ወንድምን ከምታሰናክል ከመታሰናክል የወፍጮ ድንጋይ ተደርጎ ገዘ ላይ ወደ ባህር ብትሻል ብትጣል ይሻላል ብሏል ጌታ ኢየሱስ። ባን ነበጡ አ ቃጣ ሚያውቅ አንዳንዶቹ አንድ ቀን እሺ በቃ እሺ አንድ ቀን ወደክሽ በቃ እንዴትም ብለን ሸፋፍነን አንሶላ ለብሰን ምናምን ጥሩ ግን

ተኮርኩማ መቀመጥ አለበት። ውጭ በስተወላ አለዚህ ውጪ ነው መባል አለባት። ትገለበጣለች፣ ሮሊ ወደ ኋላ መልሳ ቀሚስ ነ ያረገች ቪዲዮ አላስቀምጦታል። መጨረሻ ደግሞ ሄዳ እንትኑን ኪቦርዱን በእጇ ይዛ ሰውየው እየመታ ዛት ሚንስ ሆሊ ስፒሪት። አንድ ነገር አለ። ሴቶች ስሜታዊነት ያው፣ ወንዱም ስሜታዊ የሚሆንበት ጊዜ አለ። ግን አደብ ካልተገዛ ስሜታዊነቱን ተከትሎ የሚመጡ ዲሞኖች አሉ፣ ጋኔኖች አሉ። እዛ አንጾኪያ በነበሩት ትዝ ይላቸዋል። አንጾኪያ ለመጀመሪያ ጊዜ ክርስቲያኖች የተባሉ የጌታ ደቀ መዛሙርት ሐዋርያት ስራ ምዕራፍ 11 ቁጥር 26 እዛ ጋኔ ያለው ክርስትና ማይ ነጥፍ ክርስትና ህይወት ያለበት ክርስትና፣ መንፈስ ያለበት ክርስትና፣ እውነተኛ ክርስትና፣ የሚቀና ክርስትና፣ ለሌላው የሚያስብ ክርስትና፣ ፍቅር የሆነ ክርስትና አንዱ ለሌላው እንዲያስብ፣ እንዲህ እየተቦጫጨቀ በዘር እየተከፋፈለ ያለ ክርስትና ክርስትና ነው ብዬ ስለማላምን ማለት ነው። በዚህ ሰዓት የሚያዋጣን ክርስቶስ ብቻ፣ ልብስ የሆነው ክርስቶስ፣ ምግብ የሆነው ክርስቶስ፣ ሰላም የሆነው ክርስቶስ፣ ፍቅር የሆነው ክርስቶስ ለእኛ ዋጋ የከፈለው ክርስቶስ ከደጁ መጥተን ከፊቱ ቁመን እማናፍርበት ክርስቶስ መንገዳችን፣ ትንሳያችን፣ ሰላማችን፣ ፍቅራችን ይወላችሁ። ብንራብ የሚያጠግበን እሱ ነው። ብንቸገር ብናለቅስ የሚያረጋጋን እሱ ነው። ሰላም የሚሰጠን እሱ ነው። ወደሱ ከፍ ማለት ይገባል። ከፍ ያርጋችሁ እግዚአብሔር። እንግዲህ ሪቫይቫል እየመጣ ነው። እኔ በጣም ትልቅ ነገር እየታየኝ ነው። ኦርቶዶክስ ቤተክርስቲያን ውስጥ እዛው እንደለበሱ ቆባቸውን፣ እንዳጠለቁ አስኬማቸውን እንዳጠለቁ፣ ኦኬ መቋሚያቸውን እንደያዙ መንፈስ ቅዱስ ይወርዳል አምናለሁ። በቅርቡ እግዚአብሔር በትልቅ ኃይል ያስነሳቸዋል ይህን ትውልድ እንደሚቀሰቅሰው አምናለሁ። እግዚአብሔር በስራ ላይ ነው። ጌታችን ኢየሱስ ክርስቶስ በስራ ላይ ነው። ያ መንፈስ ቅዱስ የመጣበትን ጊዜ ትዝ ይላቸዋል፣ የበዓለ አምሳ ቀን የተባለው በጽናት ሲጠብቁ፣ አንድ ልብ ሆነው ሲጠብቁ መንፈስ ቅዱስ ድንገት እንደሚነጥቅ አውሎ ንፋስ እኮ ነው ኃይል ያለው መንፈስ ቅዱስ ከኃይል ከብርታቱ የተነሳ ሰፈሩ ራሱ ግራ ተጋባ መንደሩ ግራ ተጋባ ሀገሩ ግራ ተጋባ ስለነሱ ምክንያት መንፈስ ቅዱስ ወርዶ ብቻ አልቀረም ብዙዎች በጌታ በክርስቶስ አመኑ ነው የሚለው እንግዲህ ቪዲዮውን በደንብ አድርጋችሁ ለሌሎች አድርሱ ከኔ ጋር ከወንጌል ጋር የምትቆሙ በመንፈስ ጀምረን በስጋም ፈጽምም በመንፈስ ነው የምንጨርሰው በስሙ ነው የምንጨርሰው ጌታችን ኢየሱስ ክርስቶስ ይመጣል ማራናታ